እኔም እንዴት እንደዚህ ብሎ ያታለኛል ብዬ ብሎ ካደረኩት የመሃላው ከፋራ ሦስት ቀን ጾም ያለሁኝ ከፍር ያለሁኝ ብዬ የማልኩትን መሃላ በማፍረሴ ካፍር ያደርገኛልን? ከፋራ ውስጥ ምንድን ነው የሚል ጥያቄ። ይሄ እጅግ በጣም ምስማቱ የሚያሳዝን የሚያስደነግጥ ነገር ነው። ይበልጥ ነገሩን የሚያከፋው ውስታድነኝ እያለህ የማደረጉ ነው። አላህ ተባረከ ወተዓላ ከበላው ከቅጣቱ ይጠብቀን። በላይ የሚመጣው ኡማው የሚጠፋው እንዲህ አይነት ሰፊህና ሞኝ ሰዎች በሚያጠፉት ጥፋትን አስተማሪ ነው ብላ ብትቀርበው አንተን ከከዳሁኝ ከስላም ልውጣ አላህ አይማረኝ ብለሽ በይ ብሎ የሚያስመል አስተማሪ ምን ተምሮ ማን አስተምሮት እንደሆነ አናውቅም። አላዋቂዎች ላይ የሚጫወት የሌለውን ደረጃ ለራሱ ሰጥቶ በዲንስ የሚነግድ ካልሆነ በስተቀር በመሆኑም ሙስሊም እህት ልትነቃ በሚዲያ በኩል የሚመጣውን ፊትና ልትጠነቅቅ ይገባታል። ሶሻል ሚዲያ ያደረሱ ያለው መዘዝ ሸይጣን የገባበት አንድ ትልቅ በር ሆኖ ነው እየታያለው። ባለንበት ጊዜ ምን አይነት አስተማሪ ምን አይነት ኡስታዝ ነው ከተማሪው ጋር ይሄን የሚያደርግ? የአስተማሪዎችን ስም የሚያጠፉትም እንዲህ አይነት አደብ፣ ኢማን የጎደላቸው ናቸው። ያታለለ ከኛ አይደለም ብሏል ነብይ ሰለላሁ ዐለይሂ ወሰለም። ለማታለል ደግሞ የተጠቀመው ዘዴ

ከእስላም ውጪ በሆነ መንገድ ውሸቱን ሆን ብሎ የማለ ሰው እሱ እንዳለው ነው ብሏል። በውሸት ነገር አንድ ነገር ትክክል ካለመሆኑ ጋ ይህ ነገር እንዲህ ነው ካልሆነ እኔ አይሁዲ ነኝ፣ እኔ ክርስቲያን ነኝ ቢል አንድ ሰው እንዳለው ይሆናል ብላ ነቢ ዐለይሂ ወሰላም በርካታ ይህን ሐዲስ ለዛቻና ለማስፈራራት ነው ነቢ የተናገሩት እንጂ ሙስልም ከመሆኑ ጋ በዚህ ንግግሩ መክፈር እንሳይ ነይት ይህን ቢናገር አይከፍርም ግን አደጋው የከፋ ነው ለማለት ፈልገው ነው ብለው የተወሰኑ ዓለሞች በባህሩ ነው ይሄን ያለ ሰው ይከፍራል ከስላም ይወጣል ያሉበት ሁኔታ። ላኪን ራጅሑ እንዲህ ነገር ካረኩኝ ካፍር ነኝ እንዲህ አይነት ነገር ካልሆነ እንዲህ አይነት ነገር ከሆነ ከስላም ወጥቻለሁ ያለ ሰው ካፍር አይሆንም። ከፋራም አይኖርበትም። ንግግሩን ይሄን ሲናገር ውስጡ ላይ አምኖም ጭምር ካልሆነ በስተቀር እያወቀ ሆን ብሎ ይሄን ንግግር ከተናገረና ሲናገር መክፈርን ነይቶ ሽቶ ከሆነ ይሄን ይከፍራል። ላኪን ይህን የተናገረው መስሎት ከሆነ ገምቶ ከሆነ መክፈርንም ለይቶ ሳይሆን መሐላን መጠቀም ፈልጎ ከሆነ አይከፍርም። ከፋራም የለበትም ያሉ በርካታ ዓለሞች አሉ ኢብኑ አባስ፣ አቡ ሁረይራ፣ ሌሎች እንደዚህ አብዛኞቹ ፉቃሃዎችም ይህ አይነት አቋም እንዳላቸው ኢብኑ ሐጀር ረህመቱላሂ ዐለይ ጠቅሰዋል። ላኪን አለመክፈሩ እንዳለ ሆኖ ከፋራ ማውጣት ግን አለበት ያሉ የተወሰኑ ዓለሞች አሉ

ይሄን በመናገሩ ብቻ አይከፈርም፣ ይሄም እንደ መሐላ አይቆጠርም። ነገር ግን የሰራው ስራ በጣም የከፋና መጥፎ ስራ ነው ብላ እዛ ሕሙመን ይሄን ወንጀል የሰራው ሰው በሩን ያመቻቸው አስተማሪ የተባለው ሰው አላህን ሊፈራ ሊቶበት ከእንዲህ አይነት እኩይ ተግባሩ ሊታቀብ ይገባ። ይሄን ያስባላት ያታለላት ሴት ልጅም ጥንቃቄ ልታደርግ ከፋራ ልታወጣ ይገባ። አማ መክፈሩ ከስላም መውጣቱ እስካልነየተችበትና መክፈርን ወስና እስካልተናገረች ድረስ ከእስልምና አትወጣ ከፋራ ብታወጣ አይተቻለም። ከፋራው አስር ምስኪን ማብላት ወይም አስር ምስኪን ማልበስ ካልቻሉ መጾም እንጂ ቀጥታ ወደ ጾም አይደለም የሚኬዱ። እንደዚህ በዲን የሚጫወቱ አላዋቂዎች፣ የሚያታሉ ሰዎች ይህን ርካሽና መጥፎ ስራቸውን ሊያቆሙ ይገባቸዋል። አላህ ያቆያል እንጂ አይረሳም፣ አይተውም። ኢነ ረበከ ለቢል ምርሷ እተብሏል። ማለፊ ያክላል። እዛ መያዙ አይቀርም። እንደዚሁ ደግሞ እውቀት የሚፈልጉ ሰዎችም ኡስታዝ ነኝ ያለ የተናገረን ሁሉ ሊያምኑና ልባቸውን ሊሰጡ ሁኑ እንዳላቸው ሊሆኑ አይገባም። እንደዚሁ ደግሞ የትዳር ቦታው ፌስቡክ አይደለም፣ ሶሻል ሚዲያ አይደለም። ወአቱ ልቡዩተ ሚን አብዋቢሃ ወተቁላህ ተብሏል። ቤቱን በበሩ በኩል ግቡት አላህን ፍሩ ተብሏል። ወንዶች በጓሮ ለመግባት መሞከር የለባቸው። የአንተ እህት አንተን ትታ ከሌላ ወንድ ጋር ጨርሳ ብትሄድ፣ ልጅህ ከሌላ ወንድ ጋር ጨርሳ ብትሄድ ደስ እንደማይልህ ሁሉ በዚህ መልኩም የምትጫወትባት እህትህም ወንድም አላት፣ አባት አላት፣ ደስታዋን ክብሯን የሚጠብቁ ቤተሰቦች አሏት። ቤተሰብን ለማቆራረጥ አባትን ከልጅ ለማጣላት ሰበብ መሆን የለበትም። በዚህ መልኩ ጨርሰው ከወሰኑ በኋላ ቤተሰብ በበቂ ምክንያት እንኳን አይቢል ሴቶች ልባቸው ሻይን ከቤተሰብ ይልቅ እንደዚህ አታ ላይ እንኳ የሆነውን ወንድ መርጠው ተዳር ብለው የሚገቡበት ነገ ተሱም ተጣልተው፣ ከቤተሰብም ተጣልተው ሜዳ ላይ የሚወድቁበት አጋጣሚ አለ። እህትም አስተዋይ ልትሆን አዳን መልስ መሰጠት አለበት። ሙአዚኑን አዳን ሲል ከሰማችሁ፣ እሱ እንደሚለው በሉ ተከተሉት ነው መመሪያው። አንድ ሰው በሕይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ በላ ሁሉ የሚመጣው በወንጀል ርዝቅን ማጣት በላ ደስታን ማጣት በላን በላ ደግሞ የሚነሳው ችግር የሚቀረፈው በተውበት። በላ አልወረደም አልመጣም በወንጀል እንጂ አይነሳም አይወገድም በተውበት እንጂ ብሏ ነቢ ሰላት በሰላም ከዚህ የርዝቅ በር የተዘጋጋበት ሰው፣ በሕይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። ምን አራደ ሰዓደት አተበት ልዑቡድየ ብላ ሼክ ልእስላም ተይሚያ ረሕመቱላህ አለይህ ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅጥ ና ብላ። ሁሌ ለአላህ ባሪያ ሲንቀሳቀስ፣ ሲቆም፣ ሲቀመጥ፣ ሲሄድ፣ ሲመጣ፣ ሲሰጥ፣ ሲቀበል፣ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለ ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለው። የምሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ

አላህን ከፈሩ ሸሪዓን ካከበሩ ብረት የሚገልጥ ከሆነ ርዝቅ በሩ መከፈቱ ደስታ ወደ አንተ መምጣቱ የማይቀር ነው። እንደ ወንጀል ሐራምን እንደመዳፈር፣ ግዴታን እንደመናቅ ሰላምን የሚነሳ ነገር የለም። ወመን አዕረደ ዓን ዚክሪ ፈኢንነ ለሁ መዒሸተን ዳንካ የተባለው ለዚህ ከአላህ መመሪያ ቸል ያለ በጭንቀት በውከት የተሞላ ሕይወት አለለት ብሎ ነቢይ ላት ሰላምን አለም ነሽረሕ ለከ ሶድረክ ብሏቸው ልብን አላሰፋንለህም እንዴ ብሏቸዋል። የነቢ ልብ የሰፋው ነቢይ ስለሆኑ ለነቢይነት የሚያበቃቸው ኢማን ላይ ስላለ ነው። የነቢይ ውመት የሆነም ሰው በዒባዳው በአኽላቁ በዲኑ ከነቢ በተመሳሰል ወደዛ በተጠጋ ቁጥር የእሱ ልብም ይሰፋል። በሶላትህም በጾምህም በንግግርህም በአለባበስህም በእንቅስቃሴህም በሁሉም ነገር ከነቢይ ለመመሳሰል በጣርክ ቁጥር አላህ በዛው ልክ እንደ ኢማኑ ልቡን ያሰፈለታል። ስለዚህ ልቡ እንዲሰፋ ከጭንቅ ከጋጋታ ከድብርት ከሀዘን እንዲርቅ የፈለገ ልብ የሚያሰፋው ሸሪዓን ሰፊ የሆነውን ሸሪዓ ሊተገብር ይገባዋል። የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን ለሰዎች ይሰራል፣ ማለትም በኢንጂነር ስም ቤቱንም የሚሰራው በልምድ ሆኖ ቤቶችን በብቃት ይሰራል፣ ግን ህጋዊ የትምህርት ሰነድ የለውም። ሰነዱ በብር የመጣ ኦሪጂናል ሰነድ እና ይህ ነገር በሸሪዓ እንዴት ይታያል? አይቻለም ሰላቱ ወሰላም መን ገሸፈ ለይሰ ሚና ብለ እያኩም በሻህደተ ዙር ብለዋል። ያታለለ ከእኛ አይደለም ብላ አደራችሁን የውሸት ምስክርነትን በውሸት ማስመስክርን ማጭበርበርን ማታለልን ብለዋል። እሱ በልምድ የሚሠራው ሥራና